ዩክሬን እየደማች ነው፣ አሉ ቮሎዲሚር ዘለንስኪ። እኛ በግፍ የተነጠቅነው ቁራሽ መሬት ብቻ አይደለም፣ ሕይወታችንን ጭምር እንጂ በመሆኑም ግዛቶቻችንንና በሚሊዮን የሚቆጠሩ ዜጎቻችን ነጻ እስኪወጡ ድረስ መፋለማችንን እንቀጥላለን አሉ በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ላይ ባደረጉት ንግግር። ሶስት ዓመት ከመንፈቅ የተሻገረው የሩሲያ ዩክሬን ጦርነት እንዳልተገራ ሉጋምም እንደሌለው ፈረስ አድማሱን እያሰፋ የዓለማችን ትልቁ አጀንዳው ሆኖ እንደቀጠለ ነው። በጠረጴዛ ዙሪያ መክሮ እጅ ለእጅ ተጨባብጦ ጉዳዩን በድርድር ይፈታል ተብሎ የሚጠበቀው የሰለጠነው ዓለም ሸሚዙን ሰብስቦ ለጠብ እንደተዘጋጀ ጎረምሳ በሁለት ጎራ ይዋጣልን ብሎ ተሰልፏል። ዘሌንስኪ በተለመደው ቀለል ባለው አለባበሳቸው ጦርነቱ የሩሲያና ዩክሬን ብቻ ሳይሆን የመላው ዓለም ጦርነት መሆኑን ባወጁበት ንግግራቸው እኛ አሉ ለዓለም አቀፍ ሕግ፣ ለመሰረታዊ የሰው ልጅ ፍትህ እየታገልን ነው። ይህ ገብቷችሁ ለደገፋችሁን እናመሰግናለን አሉ። በሰማንያኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለዩክሬን ያላቸውን ድጋፍ ሲገልጹ፣ በአንጻሩ ደግሞ ሩሲያን በብርቱ ሲተቹ ተደመጡ። እሳቸው ፑቲንና ሩሲያ የኢኮኖሚ ችግር ውስጥ ናቸው፣ ማቀድ እንጂ መፈጸም የሚችሉበት አቅማቸው ተዳክሟል ሲሉ በማህበራዊ ትስስር ገጻቸው ወረፉ። በመቀጠልም ሩሲያ በሳምንታት ውስጥ መቋጨት የምትችለውን ጦርነት ለምን ሶስት ዓመት ከስድስት ወር ያለ ዓላማ እንደተዋጋች አልገባኝም አሉ። አሁን አሉ ትራምፕ ዩክሬን ጠንካራ እርምጃ በሞስኮ ላይ የምትወስድበት ጊዜው ደርሷል፣ በማለት ኬቭ በሩሲያ የተወሰዱባትን መሬቶች ማስመለስ እንደምትችል ባጋሩት ዘለግ ባለው ጽሁፋቸው ኔቶ ግን የፈለገውን እንዲያደርግ የጦር መሳሪያ ለማቅረብ በራችን ክፍት ነው ሲሉ በዘጠና ደቂቃ እንደሚቋጭ የእግር ኳስ ጨዋታ የእሳት ፍልሚያውን መልካም እድል ብለው ዘጉት። ይህንን ተከትሎ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ጥቅሟን ለማረጋገጥና ግቧ ላይ ለመድረስ ጦርነቱን አጠናክራ ትቀጥላለች አሉ። ቃል አቀባዩ ይህንን የምናደርገው ለአሁኑና ለወደፊቱ የሀገራችን እጣ ፈንታ ስንል ነው፣ ከዚህ ውጭ ሌላ አማራጭ የለንም ሲሉ ለሀገራቸው አርቢሲ ሬዲዮ ተናገሩ። በእርግጥ ትራምፕ እንደሚሉት ሩሲያ በሚደርስባት የኢኮኖሚ ጫና ምክንያት አሊያም በኔቶ ድጋፍ ዩክሬን ጦርነቱን መቀልበስ ትችላለች በሚለው የሂሳብ ስሌት ዘሌንስኪ ራ ራሳቸው እንደተገረሙ ለፎክስ ኒውስ አልሸሸጉም። ነገር ግን የአሜሪካ ድጋፍ እንደማይለያቸው መተማመኛ እንደሆናቸው በመግለጽ ዘለንስኪ በዚህ ጉባኤ ላይ ባደረጉት ንግግር ፑቲን ካልተገታ እኛ ቤት የነደደው እሳት ወላፈኑ እናንተም ጋር መድረሱ አይቀርምና አስቡበት ሲሉ የአውሮፓ ሀገራት ከሀገራቸው ጎን እንዲቆሙ ጥሪ ሲያቀርቡ፣ ከስድስት ቀናት በፊት የሩሲያ የጦር ጀቶች የኔቶ አባል አገር በሆነችው ኢስቶኒያ ያለ ፍቃድ የአየር ክልሏን ጥሰው ለ12 ደቂቃ ቆይተዋል የሚለውን ክስ እንደ ምልክት ውሰዱት ሲሉ ዘለንስኪ አስጠነቀቁ። ምንም እንኳን ጉዳዩን ሩሲያ ብታስተባብልም ፖላንድና ሮማንያ የአየር ክልላችን ተጥሷል ማለታቸውን ተከትሎ ውጥረቱ ተባብሶ መቀጠሉ ለዘለንስኪ ፈራ ተባለ የሚለው ኔቶ ጣልቃ እንዲገባ የነበራቸው ፍላጎት እንዲሳካ በር የከፈተ ይመስላል። የክሬምሊን ቃል አቀባይ አክለውም በትራምፕ አስተዳደር ተዳክሟል የተባለው የሩሲያ ኢኮኖሚ አሁንም የሩሲያን ፍላጎት ሙሉ በሙሉ ማሟላት የሚችልበት አቅም ላይ ይገኛል ሲሉ አረጋገጡ። የሆነው ሆኖ የፕሬዚዳንት ትራምፕ ዩክሬን በጦርነት የተወሰዱባትን መሬቶች ለማስመለስ ጊዜው አሁን ነው የሚለው ትንባያ እውን ሊሆን የሚችልባቸው ሁለት መንገዶች አሉ ሲል የቢቢሲው ፍራንክ ጋርድነር ይተነትናል። አንደኛው ኔቶ ሙሉ ለሙሉ ወደ ጦርነት ከገባ አሊያም የሩሲያ ጦር ውስጥ ያልታሰበ ነገር ከተከሰተ። ነገር ግን ሁለቱም ሊሆኑ የሚችሉበት ፍንጭ የለም በማለት በዩክሬን አምስት ግዛቶች ሙሉ ለሙሉና በከፊል የከተመው በመቶ ሺዎች የሚቆጠረው የሩሲያ ሰራዊት በምን ተአምር ሊቀለበስ ይችላል? ሲል ይጠይቃል። ዩክሬን የእኔ ብቻ አይደለም ያለችውን ጦርነት ለማገዝ የአየር ክልሉ ከተደፈረ በሩሲያ ላይ ጥቃት ማድረስ እንዲችል ሜዳውም ፈረሱም ይኸው የተባለው ኔቶ እንደተወራው ጣልቃ የሚገባ ከሆነ የሩሲያ ምላሽ ምን ሊሆን ይችላል የሚለው ሳይመለስ ሲኤንኤን በፊት ገጹ ትራምፕ በዩክሬን ላይ የያዙት አዲሱ አቋማቸው እስከ መቼ ሊዘልቅ ይችላል? ሲል ሌላ ጥያቄ ይጠይቃል።